ዲቪ ሎተሪ ውጤት ተለቀቀ። ሰላም፣ ጤና ይስጥልን ውድ ተመልካቾቻችን እንደምንቆያችሁልን ዛሬ በአዲስ ቪዲዮ ከእናንተ ጋር ተገናኝተናል። ዛሬ ይዘንላቸው የመጣ ነው መረጃ የዲቪ 26 ሎተሪ የሞላችሁ ለእናንተ የሚሆን ነው። ዲቪ ሎተሪ ተለቋል። እንዴት ገብታችሁ ማየት እንደምትችሉና ያሉትን ስቴፖች ለእናንተ እናሳውቃለን። የኮንፍርሜሽን ኮድ የጠፋባችሁ ደግሞ ካላችሁ ኮሜንት ላይ ሳውቁን ለእናንተን ቪዲዮ እንሰራላችኋለን። እንዴት ገብታችሁ ማስተካከል እንደምትችሉ ይህንን መረጃ ለእናንተ እናካፍላለን እስከ መጨረሻው ድረስ ከኛ ጋር እንድቆዩ ጥሪ እያቀረብን ይህንን ቻናል ለመጀመሪያ ጊዜ እያያችሁ ያላችሁት ቻናላችንን ሰብስክራይብ በማድረግ የምለቃቸው ቪዲዮች ቶሎ ቶሎ እንዲደርሷችሁ የደወል ምልክቱን በመንካት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የዚህ ቻናል አባልና ቤተሰብ ስላላችሁ ወደ መረጃዎቹ እንገባለን። አብራችሁን ቆዩ። መጀመሪያ ወደ ክሮም እንገባለን። ክሮም አፕሊኬሽን ካላችሁ ወደ ክሮም እንገባለን። ክሮም ምትለዋን አንድ ጊዜ እንጫናለን። ክሮም እናንተ ባላችሁ ብራውዘር በማንኛውም ብራውዘር መጠቀም ስላላችሁ እኔ ክሮም ስላለኝ በክሮም ገባለው። ከዛ በኋላ ሰርች ባሩን አንድ ጊዜ እነካለን ሰርች ባሩ ላይ እንደዚህ ሲያመጣልን ሰርች ባሩን ዲቪ ሎተሪ ሀያ ሀያ ስድስት ብላችሁ ሰርች ታደርጋላችሁ። በራሱ ጊዜ ያመጣላችኋል እንትኑን ከዛ በኋላ እንደዚህ ያመጣላችኋል። ይችኛዋ መጀመሪያ ላይ የምትመጣላችሁ እንትነካላችሁ ዩኤስኤ ዲፓርትመንት ኦፍ ለው ምትለዋን ኤሌክትሮኒክ ዳይቨርሲቲ ቪዛ ሚለውን እሷን አንድ ጊዜ እነካታለን። እዚ ችጋለችዋን እሷን አንድ ጊዜ እነካታለን። ከዛ ወደ ውስጥ ያስገባናል። እናንተ ገብታችሁ ሰርች ባሩ እንትነኩና ዲቪ ሎተሪ 2026 ብላችሁ ሰርች ካረጋችሁ በኋላ እንደዚህ ያመጣላችኋል። ከዛ እናንተ ገብታችሁ ትነኩና ከዛ እንደዚህ ያነከበር ፔጅ ያመጣላችኋል። ቀጥ ያለውን ከዛ በኋላ እዚች ጋር ቼኪንግ ሲቹዌሽን ምትላለች ስታተስ ምትለዋን ቼኪንግ ስታተስ ምትለዋን አንድ ጊዜ እነካለን። ከዛ በኋላ እዚች ጋር ማውንም የሚመጣው ኮንቲኒው ምትለዋን አንድ ጊዜ እናካታለን። ከዛ እንደዚህ ያመጣልናል። ኮንፈርሜሽን ኮድ አስገቡ ላስት ፋሚሊ ኔም እና ኢዩሮ ኦፍ በርዝ የምትለዋን ከዛ በኋላ አውተንቲኬሽን የምትለናለች። ሮቦት መሆናችሁን አለመሆናችሁ የምትገልጹበት አራተኛዋ አምስቷም አለች። ከዛ በመጀመሪያ እዚች ጋር ኮንፍርሜሽን ኮድ የምትባለዋ ረጅም ቁጥር ያለበት ያ ረጅም ጽሁፍ፣ የዛኔ ዲቪ የሞላችሁ ጊዜ ያስቀመጠላችሁን የረጅሙ ቁጥር እሱን ታስገባላችሁ። ወይም ደግሞ እኔ ላስገባ ይሁም እንደዚህ አይነት ቁጥር ነው የምታስገቡት። እሱን ታስገባላችሁ። ከዛ ስም አስገቡ ይላል። ለአያታችሁን ስም እንዴ ያስገባለው። ከዛ ይር ያስገቡ ይላል። ይር ታስገባላችሁ። ከዛ በኋላ አውቴንቲኬሽን የሚለዋል ይቺኛ፣ ሮቦት መሆናችሁን አለመሆናችሁን ቼክ ለማድረግ ነው። እዚች ጋር ያሉትን ቁጥሮች ታስገባላችሁ፣ ፊደላትና ቁጥሮችን ታስገባላችሁ። ከዛ ነው ያስገባለው ኬ ሲክስ ናይን ዲ ምትለዋን አስገባለሁ። ከዛ ሰሚት ምትለዋን አንድ ጊዜ እንጫናት አለን። ከዛ አሁን ደርሷችኋል አልደረሳችሁም የሚለውን እዚህ ጋር ነው የምናውቀው። እዚህ ጋር ነው የሚያሳውቀን። እዚህ እንደዚህ ያመጣልናል። ስለዚህ ቤዝ ዶን ዘ ኢንፎርሜሽን ፕሮቫይድ ዘ ኢንተሪ ሃዝ ኖት ቢን ሰሌክትድ ይህም ማለት ነው። አልደረሳ እያለኝ ነው። ስለዚህ እናንተም እንደዚህ ገብታችሁ ቼክ ማድረግ ይችላላችሁ። ደረሳችሁ አልደረሳችሁም ሰሌክትድ ይላል ካለፋችሁ ሀዝቢን ሴሌክት ይላል። ካልደረሳችሁ ደግሞ ሀዝኖስቢን ሴሌክትር ይላችኋል። እንደዚህ ገብታችሁ ማየት ትችላላችሁ። ለሁላችሁ መልካም እድል። ኮንፍርሜሽን ኮድ ጠፋብን እያላችሁ ለነበራችሁ ኮሜንት ላይ አስቀምጡልን፣ የጠፋባችሁ ካላችሁ የእናንተን ቪዲዮ እንሰራላችኋለን። እንዴት በቀላሉ ገብታችሁ ማስተካከል እንደምትችሉ ያሉትን መረጃዎች ለእናንተ ቪዲዮ እንሰራለን። ይህንን ዲቪ ለሞላ ጓደኛችሁ ሼር በማድረግ ከደረሳችሁ፣ መልካም እድል ካልደረሳችሁ፣ ደግሞ ለቀጣይ ጊዜ እንሞክራለን። እስከዛው መልካም ጊዜ ይሁንላችሁ።